ሰዓቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከግርማ ሞገስ የምንከታተል ነው የሚሆነው። ግርማ፣ የአየር ሰዓት ያንተ ነው። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። የባህር ዳር ዓለም አቀፍ ስታዲየም አሁን ባለው የግንባታ ፍጥነት በቅርቡ ስደተኛውን ብሔራዊ ቡድናችንን ወደ ሀገሩ የሚመልስ ይሆናል ሲሉ የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ እርዝቄሳ ተናገሩ። የስታዲየሙ የመቀመጫ ወንበር፣ የተጫዋቾች የመልበሻ ክፍልና ግቢውን የማስዋብ ስራዎችን በፍጥነት እየተሰሩ ነው ተብሏል። መልሶ ጥበቡ ኢትዮጵያ እንደ ሀገር የካፍና የፊፋን መስፈርት የሚያሟላ ስታዲየም ባለማግኘቷ ብሔራዊ ቡድኑ በስደት እየተጫወተ ይገኛል። ይህን ችግር ይፈታል ተብሎ የሚጠበቀው የባህር ዳር ብሔራዊ ስቴዲየም የካፍና የፊፋ መስፈርቶችን እንዲያሟላ ተደርጎ የጥገና ሂደቱ እየተከናወነ ይገኛል። ባለፉት ሁለት ዓመታት የተለያዩ የጥገና ስራዎችን እያከናወነ የሚገኘው የባህር ዳር ብሔራዊ ስቴዲየም በተጨባጭ ምን ምን ለውጦች አሉት? አሁን ያለበት ደረጃ ሰማንያ ሶስት በመቶ ነው ማለት ነው። ስለዚህ የካፍንም የፊፋንም ስታንዳርድ ማሟላት በሚያስችል መንገድ እንስራ ብለን የተነሳ ነው። የመጀመሪያው ሚኒመም የማሟላት ከሚኒመም ከፍ አድርገን ሌላ ጊዜ ጥያቄ በማያስነሳ መንገድ እንስራ ብለን ነው የተነሳ ነው። ከዚህ አኳያ ከጥላ ውጭ ይሄ ስቴዲየም ሁሉም የካፍ ሚኒመም ስታንዳርድ ያሟላሉ። በዝርዝር አንድ በአንድ እናነሳ እንችላለን። ይሄ ስቴዲየም በመቀመጫ 52። ተመልካቾችን ሊይዝ የሚችል መቀመጫ አለው። እዚህ ከፊት ለፊት የምታያቸው ወንበሮች 47000 የሚሆኑት በዚህ ነው ፈርኒሽ የተደረገ ያለው። 4500 ደግሞ የቪአይፒ ወንበሮች ከፊት ለፊት የምታዩት ቪአይፒ ላይ የፈርኒሽ ይደረጋሉ። አንኝ እነሱ ምርቶች ከቱርክ ተመርተው ኦልሬዲ በመጓጓዝ ላይ ናቸው። 4500 የቪአይፒ፣ 200 የቪቪአይፒ እና 30 የፕሬዚዳንሻል ወንበሮች ከቱርክ እየመጡ ያለበት ሁኔታ ነው ያለው ማለት ነው። በአጠቃላይ 52000 ወንበሮች በዚህ ስቴዲየም ፈርኒሽ ይደረጋል። የልብስ መቀየሪያ ክፍል ውስጥ ነው ያለ ነው ይሄኛው። ዊንግ የሻወር እና የሽንት ቤት የሚጠቀሙበት ነው። ያው እንደምታዩት የግድግዳ ሴራሚክ ስራ ኦልሞስት እየተጠናቀቀ ነው። መልበሻ ክፍላቸው ላይ ቻይና ተመርጦ የሚመጣ ነው። የጣውላ ስራ ስለሆነ ኢሚዲየት ምርት ላይ ነው ያለ። እሱ እንደመጣ መግጠም ነው ማለት ነው። እሱ ላይም ገብተን የምናይበት ሁኔታ አለ። ይሄ ስቴዲየም ሰከንድ ራውንድ ኮንስትራክሽን ከጀመረበት ጊዜ ጀምሮ ኦልሞስት ሁለት ዓመት ተኩል አካባቢ የሚወስድ እየወሰደ ያለበት ሁኔታ አለ። ከዚህ ቀጥሎ ባሉት ወራት አብዛኞቹ እቃዎች ተመርተው በጉዞ ላይ ያሉና እጃችን ላይ የገቡ ከመሆናቸው ጋር ተያይዞ አንዳንዶቹ አይዲያል ነው የገለጽኩላችሁ። በዚህ ሁለት ሶስት ወር ውስጥ ኢንስቶል የሚደረጉ አሉ። በቅርቡም የካፍ ኦፊሻሎች የካፍ ሰዎች መጠው የሰጡን ኮመንት ጨምረን ፋይናሊ ሲጠናቀቅ እነሱም እንዳሉት ኢትዮጵያ ውስጥ አሁን ባለው ደረጃ የመጀመሪያው ስቴዲየም ሆኖ ይጠናቀቃል። አሁን ባለው ደረጃ ማለት ነው። በቀጣይ እና ዳያባ ሊመጡ እንደሚችሉ ይገመታል። አሁን ባለው ሁኔታ ግን ለኢትዮጵያም፣ ለክልላችን ክለቦችም፣ ለኢትዮጵያ ክለቦችም ተስፋ የሆነ እና የምንኮራበት ስቴዲየም እያዘጋጀን እንደሆነ ነው ለማንሳትም ወደው። አመሰግናለሁ። ዋሊያዎቹ በዓለም ዋንጫ ማጣሪያ ላሉባቸው ጨዋታዎች ትላንት ልምምድ ጀምረዋል። አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ ያደረጉ ሲሆን 23ቱ በትላንቱ የመጀመሪያ ልምምድ ላይ ተገኝተዋል። ከደቡብ አፍሪካ የመጣው አቡበከር ናስር ትላንት ወደ አዲስ አበባ የመጣ ሲሆን ዛሬ ረፋድ ቡድኑን ተቀላቅሎ ልምምዱን አከናውኗል። አቡበከር ለመጨረሻ ጊዜ በዋሊያዎቹ ጨዋታ የተሳተፈው ግብፅን ሁለት ለዜሮ ባሸነፍንበት ጨዋታ እንደነበር ልብ ይሏል። አብዛኛዎቹ ተጫዋቾች ከኢትዮጵያ ፕሪሚየር ሊግ ጨዋታዎች መልስ የተገኙ በመሆናቸው ቀላል የማፍታቻ ልምምድ በማድረግ ዝግጅታቸውን ጀምሯል። ዛሬ ረፋድም እንዲሁ ዝግጅታቸውን ቀጥሏል። ኢትዮጵያ የሞሮኮን ላርቢ ዛውሪ ስታዲየም እንደ ራሱ አስመዝግባ ከግብጽ ጋር መጋቢት 12 ስትጫወት፣ መጋቢት 15 ደግሞ ጅቡቲ ባስመዘገበችው የሞሮኮ አልጀዲዳ ስታዲየም ከጅቡቲ ጋር የምትጫወት ይሆናል።